መስቀል የምንበላው፣ የምንጠጣውን አፈራልን፣ አስገኘልን። ክርስቶስ የተመገብንበት፣ ክርስቶስን ያገኘንበት መሶብ መስቀል ነው። ክርስቶስን የጠጣንበት ጽዋ መስቀል ነው። ለዚህ ነው ሊቁ ዝንቱ መስቀል ኅብስተ ህይወት አፍረ ያለ አውሃ ዘለለ ደመ ወማየ መሶብ ነው ለማለት እንጀራ የተመገብንበት ነው ለማለት ኅብስተ ህይወት

ይህ መስቀል ጽዋዓችን ነው አለ። ደሙን የጠጣንበት ክርስቶስ ሥጋውን ቆረሰ ደሙን አፈሰሰ የምንለው ሜዳ ላይ አይደለም መስቀል ላይ ነው። ስለዚህ መስቀሉ ያ ሕይወት የሆነውን ምግብ የተመገብንበት መሶብ፣ መስቀሉ ሕይወት የሆነውን መጠጥ የጠጣንበት ጽዋ ነው። ሲሰደድ በልቡ ክፋትን ያነሳሳ ነበር። ታዲያ ምን ይላል መጽሐፉ? በዘመከረ ታዝረ ወበዛት ከለ ተሰደ ዲያብሎስ ክፉ ምክር መከራቸው አለ። በመከረው ምክር ግን ራሱ ዲያብሎስ ሰው አረደበት። መስቀሉ እንዲተከል ያደረገ እንዲሰቀል ያደረገ

ግን ዲያብሎስ መጽሐፉ እንደነገረ የሰው ልጅ የእግዚአብሔርን ሐሳብ አያውቅም ተብሎ ተጽፏል። አንተ ሰይጣን ዞር በል አለ። የሰው ልጅ የእግዚአብሔርን ሐሳብ አታውቅምና የእግዚአብሔርን ሐሳብ ባለማወቁ የእግዚአብሔር መንገድ ባለማወቁ ክርስቶስ ተሰቅሎ እንደሚያዋርደው፣ እንደሚያሸንፈው፣ በነፋሳት አውታር እንደሚያስረው፣ እንደሚቀጠቅጠው ቢያውቅ ኑሮ አትስቀሉት ብሎ ይመክራቸው ነበር አለ። ነገር ግን ሰይጣን የሰውን እንጂ የእግዚአብሔርን ሀሳብ አያውቅምና አሳልፈው እንዲሰጡት ገፋፋቸው። ነገር ግን በተተከለው መስቀል ላይ ምንም እንኳን ክርስቶስ ለፍቅሩ ምንም እንኳን ክርስቶስ ለሀሳቡ ለፈቃዱ እኛን ለማዳን ቢሰቀልም ራሱን አሳልፈው ቢሰጥም በመስቀል የተዋረደው ጌታ ሳይሆን ዲያብሎስ ነው። ክብር ምስጋና ለእግዚአብሔር ይሁን። በዘ መከረተ አፍረ ወበዛአፍ ገለ ተሰደ ባስቆፈረ ጉድጓድ መልሶ የገባበት እሱ ነው። ምን ይላል መጽሐፍ? ከአባል የሚንል እባብ ትነድፈዋለች ይላል። ጉድጓድን የሚቀፍር ጉድጓድን የሚንስ መልሶ ይገባበታል በቆፈረ ጉድጓድ። መጀመሪያ መስቀሉ የሚተከል ክርስቶስ እንዲሰቀል አይሁንም ገፋፋ። በመስቀሉ ተቀጠቀጠ። በምኑ ተቀጠቀጠ? በመስቀሉ ተዋረደ። ወቀትለጽላ በመስቀሉ ነው የሚለው በመስቀሉ ትንገደለ ይላል። በመስቀሉ ሰላምን አደረገ ይላል። ሰይጣን ክርስቶስ በተሰቀለ ጊዜ የልብ ልብ ተሰምቶት ነበረ። መጨረሻ እንደሚዋረድ አላወቀውም። ይሄ ነው ሶስ አይመረ ሰይጣን ማለት ይሄ ነው። ሰይጣን ይህን ቢያውቅ ኖሮ ባልገፋፋቸው፣ ባላስጨከናቸው ነበር። ነገር ግን አላወቀም። መስቀሉ ቀራኒው ላይ እንዲተከል ክርስቶስ እንዲሰቀል የአይሁድን ልብ አስጨከና። መጨረሻው ግን የተዋረደው ማን ነው? ማን ነው የተዋረደው? ዲያብሎስ ነው። ዳግመኛ ላይ ይነሳ በኃይለ መስቀሉ የተመታው በመስቀሉ የተቀጠቀጠው የተዋረደው ጠላታችን ዲያብሎስ ነው። ክብር ምስጋና ለእግዚአብሔር ይሆን። አለ ግበ ሙቀ ከረየ ከመይ ሰውር ፀሐይ አለ እንዲያውኮ ያሬ እኔ እኮ ነው ይሄ እኮ ሜ ቤት የሚመጣ ቀኔ ነው። ሰው በሳይ መረሰ ሰይጣን ብሎ መጨረሻ ላይ ደግሞ አለ፣ ይሄንን ምክር አልመከራቸውም፣ ባይመክራቸው ይሻለው ነበር። ቢያውቁ ኖሮ አይገፋፋቸው፣ አያስጨንቃቸውም ነበር አለና በመስቀሉ ተዋረደ አለ። መጨረሻ ደግሞ የክርስቶስ መስቀል ተአምራትን እያደረገ እያወቀ ሕሙማንን መፈወሱ፣ ለምጻሞችን ማንጻቱ፣ እነሆ የሞቱትን ማስነሳቱ የማይቀር ነው። ወእምዝሃሌ ግበ ሙቀ ከረየ ከመይሰውር ፀሐይ ታምራት የሚያደርገውን መስቀል ደግሞ ለመሰወር ሞከረ፣ አለ እንደገና። ሌላ ጥፋት፣ የመጀመሪያው ጥፋት ሳያርስ ሌላ ጥፋት ጨመረበት። ምን አደረገ? ጥልቅ ጉድጓድ እንዲቆፍሩ መስቀሉን ምን እንዲያደርጉ እንዲቀብሩ ነገራቸው። አይወደ አሁንም፣ ለክፋት መነሳሳት ስራቸው ነውና ተባብረው መስቀሉን እንደገና ቆፍረው ቀበሩት። የመስቀል ፀሐይ ነውና አይሰወርም፣ አለ በእሌኒ ንግሥት ምክንያት እግዚአብሔር ሰዓቱ ሲደርስ ከተቆፈር ተቆፍሮ ከተቀበረበት ጉድጓድ ጌታችን ኢየሱስ ክርስቶስ በፈቃዱ በኃይሉ በሥልጣኑ ዝንቱ መስቀል ከመይሰውር ውሃለ ያለ ፀሐይን መሰወር አይቻልማ። መስቀሉ እያበራ ከጉድጓድ ወጣ። ክብር ምስጋና ለእግዚአብሔር ይሁ ደስ ይበልን። እንሉ አልቀረን ተቀብሮ መስቀሉ ማለት ይሄ ነው ይሄ ነው መስ አመስግኖት እግዚአብሔር አይቻልማ። እንዴት ይሆናል? ተመልከት እስኪ ፀሐይን እኛ ግቢ ውጪ ማለት እንችላለን፣ እንችላለን እንዴ? አዎ ግበን ቁቀቀረ ከመይሰውር ፀሐይ አለ ፀሐይን ያለ ሰዓቷ ጠለቂ ብንላት ትሻትለንም። ፀሐይ የተባለው መስቀል ነው። መስቀሉን ቀብሮ ማስቀረት አይቻልም። በኃይለ መስቀሉ ድል የሚያደርግበት ነውና በኃይለ መስቀሉ የሞቱትን የሚነሱበት፣ የወደቁት የሚጠገኑበት፣ የቆሰሉ የታመሙ የሚታከምበት ነውና መድኃኒታችን ተሰውሮ አልቀርም፣ ወጣ ከጉድጓዱ ያበራ። ስለዚህ መስቀል የሰይጣንን አላዋቂነት ተረጋገጠበት፣ ደስ አይል አላዋቂነቱ የተረጋገጠበት ነው። የሰይጣንን ድንቁርና ያየንበት ነው። አንተ ሰይጣን ዞሮአል፣ የሰውን እንጂ የማንን አታውቅም፣ የማንን አታውቅም፣ የእግዚአብሔርን አታውቅም ማለት ይሄ። አላወቀማ፣ ጥልቅ ጉድጓድ አስቆፈር አለ፣ ቀበረው። ነገር ግን ተቀብሮ አልቀረም ወጣ። እውነት ተቀብሮ አይቀርም፣ ይወጣል። እውነታ አይቀበርም፣ አይሆንም። የቤተ ክርስቲያናችን ክብር አይቀበርም፣ አይቻልም። ሰዎች ቤተክርስቲያንን አቃጥለው ቤተክርስቲያንን ለመቀነስ ምናልባት ይደግሙ የሆነ አይቻልም። እውነታ አይቀበርም፣ ይወጣል። እውነት እውነት ይወጣል። ቤተክርስቲያናችን ታላቅነቷ የታወቀ የተረዳ ነው። እየመከራቸው የጥፋት ሀሳብ እያመጣባቸው ልክ ጉድጓዱን ቆፍሮ መስቀሉን እንደቀበረ ሁሉ ዛሬም መስቀሉን ለመቅበር መስቀሉን ለመግፋት ይነሳሉ። ግን የመውጊያው ብረት መቃወም ለራስ እንደገና እንቅፋት ማዘጋጀት ነው፣ መውደቂያ ማጣት ነው። ወዳጅ አይቻልም፣ እውነት ተቀብሮ አይቀርም ይወጣል፣ ይወጣል። ክብር ምስጋና ለአምላካችን ለእግዚአብሔር። እውነት አይቀበርም ስለሆነ በእውነት ቅዱስ አባታችን የተናገሩት እንዴት ደስ ይላል። ደመራው ላይ ሰምታችሁ የለ፣ ኢትዮጵያውያን መስቀሉን ይሳለሙታል እንጂ አያቃጥሉትም ብለዋል። ኢትዮጵያውያን መስቀሉን ይስሙታል እንጂ አይጥሉትም። ኢትዮጵያውያን መስቀሉን ያከብሩታል እንጂ አይነቁትም። ኢትዮጵያ የከበረችው በመስቀል ነዋ። ክብር ምስጋና ለእግዚአብሔር። ክብራቸውን ምልክታቸውን አርማቸውን ሕይወታቸውን እንዴት ይጸይፋሉ? እንዴትስ ይንቁታል? አይቻልም። መስቀልን መናቅ አይቻልም። መስቀልን የናቁት ተንቀዋል። መስቀልን ያላከበሩት ተዋርደዋል። መስቀሉን የጣሉት ተጥለዋል። መስቀሉ ግን ቢቀበርም ይወጣል። ክብር ምስጋና ለእግዚአብሔር ይሁን። ይወጣል። ስለሆነም መስቀሉን የሚገፋ አላዋቂ ነው። መስቀሉን የሚጥል አላዋቂ ነው። መስቀሉን የሚንቅ አላዋቂ ነው። እኔ አደል ነውም ያልኩት፣ ያሬድ ምን አለ? ሶብሳ ይመረ ሰይጣን አለ። ሰይጣን ቢያውቅ ኑሮ ይህንን ባላደረገ ነበር። ስለዚህ መስቀሉን መቃወም ምንድን ነው? አላዋቂነት ምንድን ነው? አላዋቂነት እግዚአብሔር ካለ ማወቁላችንን ይሰውረን። እግዚአብሔር ወደ እውቀት ማማከፍ ያድርገን። ክብር ምስጋና ማምላካችን ለእግዚአብሔር ይሁን።